ሰላም የጌታ ጸጋና ሰላም ይብዛላችሁ። የመጽሐፍ ቅዱስ አስገራሚ እውነታዎች ክፍል አምስትን ይዤላችሁ ቀርብ ያለሁኝ ዛሬ ከዘፍጥረት መጽሐፍ የእውቀትን ስንቅ እንመለከታለን ማለት ነው። በዓለማችን ለመጀመሪያ ጊዜ በወንጀል ነፍሱ ያለፈው ሰው አቤል ይባላል። በሜዳም ሳሉ ቃየል በወንድሙ በአቤል ላይ የተነሳበት ገደለውም። ዘፍጥረት ምዕራፍ አራት ቁጥር ስምንት በመጽሐፍ ቅዱስ የምናውቃቸው የፍልስጤማውያን የዘር ሀረግ መነሻ ከሰሉሚን የተባለ ሰው ነው ከነርሱ የፍልስጤም ሰዎች የወጣባቸውን ከሰሊምን ወለደ። ዘፍጥረት ምዕራፍ 10 ቁጥር 14። ለመጀመሪያ ጊዜ ዛፍ እንደ መጠሪያ ሆኖ የተጠቀሰው በዘፍጥረት ምዕራፍ 12 ቁጥር 6 ሲሆን ዛፉ መሬም የአድባር ዛፍ ይባላል። አብርሃም፣ ናሆር እና ሐራን የተባሉ ወንድሞች ነበሩት። ዘፍጥረት ምዕራፍ 11 ቁጥር 27። ሐራንም ከሞተ በኋላ ናሆር የወንድሙን ሐራንን ልጅ አገባ። በመጽሐፍ ቅዱሳችን የሶስት ሰዎች ሚስቶች የተገኙት በጉድጓድ አጠገብ ወይም በወንዝ ዳር ሲሆን ከነዚህም ውስጥ ያዕቆብ፣ የይስሐቅ እንደዚሁም ደግሞ የሙሴ ሚስቶች ነበሩ። ይህ ለምሳሌ የይስሐቅ ሚስት የተገኘችው ኤሌዘር ለይስሐቅ ሚስቱን ይዞ ሊመጣ በሄደ ጊዜ በዘፍጥረት ምዕራፍ 24 ቁጥር 11 እስከ 67 ባለው ክፍል ውስጥ በጉድጓድ አጠገብ ነበር። በተመሳሳይ መልኩ ያዕቆብም ከቤተሰቦቹ ተሰዶ ወደ አጎቱ ቤት በሄደ ጊዜ ሚስቱን ራሄልን ያገኛት በጉድጓድ አጠገብ ነበር። ዘፍጥረት ምራፍ 29 ከቁጥር 1 እስከ 29። በመጽሐፍ ቅዱሳችን ሐዋርያው ጳውሎስ ኢየሱስ ክርስቶስን የተገናኘበት ከተማ ደማስቆ በመጽሐፍ ቅዱሳችን ካሉ ቀደምት ከተሞች አንዷ የነበረች ሲሆን ለመጀመሪያ ጊዜም በመጽሐፍ ቅዱሳችን የተጠቀሰችው በዘፍጥረት ምራፍ 14 ቁጥር 15 ላይ ሲሆን በመጽሐፍ ቅዱሳችን 60 ጊዜ ተጠቅሳለች። በመጽሐፍ ቅዱሳችን እባብ 47 ጊዜ የተጠቀሰ ሲሆን ለመጀመሪያ ጊዜ የተጠቀሰውና በጸባዩ የተጠቀሰው በዘፍጥረት ምዕራፍ 3 ቁጥር 1 ላይ ነበረ። በመጽሐፍ ቅዱሳችን ረጅም ዕድሜ የኖረችው ሴት ሳራ ስትሆን ሳራ 127 ዓመት ኖራለች። የሳራ ዕድሜ 127 ዓመት ሆነ። ዘፍጥረት ምዕራፍ 23 ቁጥር 1። በኖህ የጥፋት ውሃ ጊዜ ኖህ ወደ መርከብ ከገባ በኋላ በሩን የዘጋው እግዚአብሔር ነበረ። ዘፍጥረት ምዕራፍ ሰባት ቁጥር 16 ስጋ ካለው ሁሉ የገቡትም ተባዕትና እንስት እግዚአብሔር እንዳዘዘው ገቡ እግዚአብሔርም በስተኋላው ዘጋበት በማለት ይናገራል። አሁን ደግሞ ከዘፀአት መጽሐፍ የእውቀት ስንቅ እንመልከት። ሙሴ በመጽሐፍ ቅዱሳችን ሶስት ሰዎች በጉድጓድ አጠገብ ካገኙት መካከል አንደኛው ሲሆን ሙሴ ለምድያም ካህን ሰባት ሴቶች ልጆች ነበሩት። እነርሱ መጥተው ውሃ ቀዱ፣ የአባታቸውን በጎች ሊያጠጡ የሆን ገንዳ ሞሉ። እረኞች መጥተው ገፏቸው፤ ሙሴ ግን ተነስቶ ረዳቸው፣ በጎቻቸውንም አጠጣላቸው። ዘፀአት ምዕራፍ 2 ቁጥር 16ና 17። እስራኤላውያኖች በሰንበት ቀን እሳት ማንደድ አይችሉም ነበረ። ዘፀአት ምዕራፍ 35 ቁጥር 3፣ በማደሪያዎቻቸው ውስጥ በሰንበት ቀን እሳት አታንድዱ። በመጽሐፍ ቅዱሳችን ውስጥ በትር ወደ ውሃ ጥሎ ውሃውን ያጣፈጠ ሰው ሙሴ ነው። ዘፀአት ምዕራፍ 15 ቁጥር 24-25 ህዝቡ የምንጠጣለን ብለው በሙሴ ላይ አንጎራጎሩ። ሙሴም ወደ እግዚአብሔር ጮኸ። እግዚአብሔር ምንጨት አሳየው። በውሃውም ላይ ጣለ። ውሃውም ጣፈጠ። በዚያም ሥርዓትና ፍርድን አደረገላቸው። ብዙ ሰዎች የሙሴ በትር የአሮንን፣ የጠንቋዮቹን በትር ያዋጠች ይመስላቸዋል። ነገር ግን የጠንቋዮቹን በትር ያዋጠችው የአሮን በትር እንጂ የሙሴ በትር አልነበረችም። ዘፀአት መጽሐፍ ምዕራፍ 7 ቁጥር እያንዳንዳቸውም በትራቸውን ጣሉ እባቦችም ሆኑ። የአሮን በትር ግን በትራቸውን ዋጠች። በመጽሐፍ ቅዱሳችን ለመጀመሪያ ጊዜ የዘመረችው ሴት የሙሴት ማርያም ናት። ዘፀአት ምዕራፍ 15 ቁጥር 21 ማርያም እየዘመረች መለሰችላቸው፣ በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምሩ ፈረስና ፈረሰኛውን በባህር ጣለ። ዘፀአት ሁለተኛው የሙሴ መጽሐፍ ሲሆን መጽሐፉም ስለመውጣት ይናገራል። ራሱ ትርጉም ኤክሴዶስ መውጣት ማለት ነው። አሁን ደግሞ ከዘሌዋውያን መጽሐፍ የእውቀት ስንቅ እንመለከታለን። ዘሌዋውያን ሶስተኛው የሙሴ መጽሐፍ ሲሆን ሌዋውያን ከ12 ነገድ አንዱ የሌዊ ነገር ነው። መጽሐፉ ስለ አምልኮና ስለ ተቀደሰ አኗኗር በጥልቅ ይናገራል። ሌዋውያኖች 25 ዓመት እስኪሞላቸው ድረስ ወደ መገናኛው ድንኳን አይገቡም ነበር። ሀያ አምስት ዓመት ከሆናቸው በኋላ እስከ ሐምሳ ዓመታቸው ድረስ ወደ መገናኛው ድንኳን ገብተው ያገለግሉ ነበረ። ዘኁልቁ ምዕራፍ ስምንት ከቁጥር ሀያ አራት እስከ ሀያ አምስት የሌዋውያን ህግ ይህ ነው። ከሀያ አምስት ዓመት ጀምሮ ከዚያም በላይ ያሉት በመገናኛው ድንኳን ስራ ያገልግሉ ዘንድ ይገባል። እድሜያቸው ሐምሳ ዓመት ሲሞላ የአገልግሎታቸውን ስራ ይተዋሉ፣ ከዚያም በኋላ አይሰሩም። ሌዋውያኖች የሞተ ወይም በድን የሆነ ነገር ቢነኩ በእነሱ ዘንድ ቀን ሙሉ ርኩስ ሲሆኑ ነበረ። ዘሌዋውያን ምዕራፍ 11 ቁጥር 27 በአራት እግሮቹ ከሚሄድ እንስሳ ሁሉ በመዳፎቹ ላይ የሚሄድ በእናንተ ዘንድ ርኩስ ነው። የእርሱም በድን የሚነካ ሁሉ እስከ ማታ ርኩስ ነው። አይጥ በመጽሐፍ ቅዱሳችን የተጠቀሰችው አንድ ጊዜ ሲሆን እርሱም በዘሌዋውያን መጽሐፍ ምዕራፍ 11 ቁጥር 29 እርኩስ እንደሆነችን የተጠቀሰው በምድር ላይም ከሚንቀሳቀስ ተንቀሳቃሽ እነዚህ በእናንተ ዘንድ ርኩሶች ናቸው። ሙጭልጭላ አይጥ፣ እንሽላሌት በየወገኑ እግዚአብሔር አስርቱን ትእዛዛት ለሁለተኛ ጊዜ ይጽፏል። እግዚአብሔር ሙሴን አለው፣ ሁለት የድንጋይ ጽላት እንደ ፌዘኞች አድርገህ ጥረብ፣ በስበርካቸው በፊተኞቹ ጽላቶች የነበሩትን ቃሎች ይጽፍባቸዋል። በዘፀአት ምዕራፍ 34 ቁጥር 1። በመጽሐፍ ቅዱሳችን ለመጀመሪያ ጊዜ በረጅም አልጋ ላይ የተኛው ሰው የባሳን ንጉሥ አግ ሲሆን የአልጋውም 13 ኢንች ርዝመት 6 ኢንች ስፋት ነበረው። በዘዳግም ራፍ 3 ቁጥር 11፣ ከራፋይም ወገን የባሳን ንጉሥ አግ ብቻውን ቀርቶ ነበር። እነሆ አልጋው የብረት አልጋ ነበር፣ እርሱም በአሞን ልጆች አገር ባት አለ። ርዝመቱ 9 ክንድ ወርዱም አራት ክንድ በሰው ክንድ ልክ ነበር። የእስራኤል ህዝብ ከህዝብ ወጥቶ በሚሄድበት ጊዜ ለ40 ዓመት ያክል ጫማቸውም ልብሳቸውም አላለቀም ነበር። ዘዳግም ራፍ 29 ቁጥር 5፣ 40 ዓመት በምድረበዳ መራኋችሁ፣ ልብሳችሁም አላረጀባችሁም፣ ጫማችሁም በእግራችሁ ላይ አላረጀም። ሙሴ ወደ ተስፋይቱ ምድር ሳይገባ ነው የሞተው። ዘዳግም 34 ቁጥር 4 እግዚአብሔርም ለዘር ይሰጣታል ብዬ ለአብርሃም፣ ለይስሐቅ፣ ለያዕቆብ የማልኩላቸው ምድር ይቺ ናት፣ በአይን እንድታያት አደረግሁ፣ ነገር ግን ወደ ዚች አትሻገርም አለው። ሙሴ በ120 አመቱ ሲሆን የሞተው መቃብሩ የት እንዳለ አልታወቀም። የእግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ። በቤተ ፎርጎም ፊት ለፊት በሞዓብ ምድር በሸለቆ ውስጥ ተቀበረ። እስከዛሬ ድረስም ድረስ መቃብሩን ማንም አላወቀው። ሙሴም በሞተ ጊዜ እድሜው መቶ ሀያ ዓመት ነበር። አይኑ አልፈዘዘም፣ ጉልበቱ አልደነዘዘም። ዘዳግም ምዕራፍ 34 ከቁጥር 6 እስከ 7። በዘሌዋውያን ዘመን የእህል ቁርባን ለእግዚአብሔር ሲቀርብ እርሾ አይኖርበትም ነበረ። ዘሌዋውያን መጽሐፍ ምዕራፍ 2 ቁጥር 11 እርሾ ያለበትን ነገር ማንም ለእግዚአብሔር የእሳት ቁርባን ይሆን ዘንድ አታቀርቡምና፣ ለእግዚአብሔር የምታቀርቡት የእህል ቁርባን ሁሉ እርሾ አይሁንበት። ቪዲዮ ላይክ፣ እንደዚሁም ደግሞ ቻናሉ ሰብስክራይብ በማድረግ አብረውን ይቆዩ።